በስተ በስተመጨረሻ ማስታወስ ቻለች። ኤፍራታዬን ስላደረኩሽ ነገር ስላሰቃየሽ፣ በዚህ አመትም ብዙ አመት ሙሉ እንደዚህ አድርጌ አንቺንና የናታንን ፍቅር ስላልታገልኩኝ በእናንተ መካከል ስለገባሁ በጣም ይቅርታ እና ሁሉንም ነገር ማስታወስ ችያለሁ አለች። ያ ፌት አነቃት አንቺ ቆይ ትናንት ያልተቀበልሽውን ቀለበት ዛሬ ለመቀበል ነው ወይ እዛ የሄድሽው ብሎ አንቆ እንግዲህ ትሙት ትዳን በቀጣይ የምናየው ይሆናል እኔ የሚመስለኝ ትሞታለች ነው ኤፍራታ በጣም ታሳዝናለች እንግዲህ ምንም እንኳልደው ናታንጌ ናታንጌ እውነቱን ሳያቅ አንድ ነገር ከሆነች እኔ በጣም ነው የማዝናው ጽዬ ያፌትን በፍጹም አልለቀውም እጎዳዋለሁኝ ላንቺና ናታንን ያደረጋችሁትን በሙሉ እኔ እበቀላለሁኝ። ስለዚህ ለማንም ሰው እኔ ማስታወሴን እንዳትናገሪ ይሄ ሚስጥራችን ነው ብላታለች። ጽሄም ኢፍራታየም ደግሞ ናታን ሰው ገሎ ያንን ቪዲዮ ቀርጾ እሱን እንዳሳያት ና ያፌትን እንዳገባችሁ በዛ ምክንያት ስለሆነ ለማንም እንዳትናገሪ ብለው ሁለቱም ሚስጥራቸውን በሆዳቸው ይዘዋል። ሉሊት ሉሊት እንዴት ነው ሰው በተጋባ በማግስቱ ባሉንትቶ ፍቅረኛው ጋር መጥቶ እየተሻሸ እያወራ ብላ ለያፌት ነገሯን ነገረችው። አቶ ያፌት እኔ ማን ሆነ እሷ ማንነችና ነው ከኔ ቃል ውጭ የምትወጣው ብሎ የእውነት በጣም ነው ያሳዘነኝ። ዳጊ ዳጊዬ፣ እንግዲህ የድሮውን ትውስታ እያስታወሰ መቼም ይሁን መቼም፣ እህቴን አድናታለሁኝ። ያፌት የሆነ አንድ ደካማ ጎን መኖር አለበት፣ አንድ ደካማ ጎን ይኖረዋል እያለ ከራሱ ጋር እየታገለ ይገኛል። ቢኒ ቢኒዬ፣ ጽዬ ስል ካላነሳ ብላው፣ በፍቅሯ ስቂት እያለ ነው። ለምንድን ነው የማታነሳው? ቆይ እኔ ምን አደረኳት? እስከ ዛሬ የምንደዋወልበት ሰዓት የምናወራበት ሰዓት እኮ አሁን አልፏል እያለ ለገኒ እያወራት ነበር። ገኒዬ ደግሞ እንዴ ተነጋግራችኋል? የሚያስከፋ ነገር ተናግረሃታል እንዴ አረብ፣ ፍጹም ገኒ፣ እኔ ምንም ነገር አልተናገርኩም። እና ታዲያ አለመቻት ብሎ ይሆናል፣ ስራ ወስዶባትም ይሆናል፣ ብቻ እቤትም ደግሞ የሆነ ነገር ሆኖ ይሆናል አለችው። አይ ለእናቷ ደውዬ ነበር፣ ቤት ሁሉ ሰላም ነው፣ ብቻ ግን አላቅም አለ። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እኔ እግዚአብሔር የተመሰገነ ይሁን። ሰላም ና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደ ቀጠለ ይገኛል። ቤዚትዬ፣ እውነት ተቀይራለች። ታውቃለክ እኔ እስር ቤት በነበርኩበት ሰዓት ሰርቶ መብላትን ለራሴ ያለሁት ራሴ መሆኑን ተገንዝብ ያለሁኝ። ስለዚህ ምግብ መስራት ታለማምደኛለህ። ምን አው እኔን እናጺን ብታለማምደኝ ደስ ይለናል። ከዚህ በኋላ ሰራተኛም አልቀጥርም። ገኒ ስለሄደች ለራሴ ልብሴ ማጠብ፣ ምግብ መስራት፣ የበላሁበትን ማጠብ፣ አልጋ የማንጠፍ ለራሴ ራሴ እንዳለሁኝ ለራሴ ነግሬ ዋለሁኝ። ምክንያቱም እስር ቤት ብዙ ነገር ተምሬ ያለሁ እያለ እየነገራት ነበር እየነገረችው ነበር ከዛ ናታንም በግርምት በጣም ተደንቆ ይገርማል፣ ያንቺ መቀየር ግን በጣም ነው የሚገርመው፣ እያለ እያወራት ነበረ። አስተሳሰብ ይቀየራል እያለ ልክ እንደ ጅም ወፍር ሁነሽ ለመቅጣት ጅም ትሰሪ የለ አንችም እንደዛ ተሰርተሽ ነው የወጣሽው እያለ በጣም አመሰገናት። እንግዲህ ጺን ደግሞ ሆስፒታል ካልገባሽ ብሎ ወንድሟና እንዲሁም ቤዚቲ እያሯሯጧ ሲገኝ እንደ አጋጣሚ ኢፍራታ ከተፋለች፣ ሁሉም ደነገጡ። ሉሊት ቆያንቺ እንዴት ነው ባል አሁን አዲስ ሙሽራ እንዴት ትመጫለች? ስትል ኢፍራታዬ ደግሞ አይ የመጣሁት እኮ ጓዜን ለመውሰር ነው። እቃየን ናቶ ናታን ቆያንቺ ግን አታፍሪም እንዴ? እንዴት ነው ፍቅር በቃ እንደዚ ቀለል ያደረግሽው? ምክንያቱም ፍቅር ለአንቺ ቀላል ነው አይደለም? ልክ እቃሽን ጓዝሽን ጠቅልለሽ እንደመሄድ ሁሉ ቀላል ነው አላት። አይ በል፣ ለማንኛውም አሁን መሄድ አለብኝ። እኮ እስኪ ንገርኝ እኛ ከዛ ሌላ ምን እናድርግ? ቤዚቴን ስታለች፣ ና ቆይ፣ እኔ ምልሽ፣ ኤፍራታ፣ ትናንትና ባደረግነው ነገር ከፋው እንዴ? ተናገረሽ እንዴ? አለቻት። ከዛ ማዳመጥ አልፈለገችም። ቆይ፣ ለእናንተ ጀግንነት የእንቅልፍ መድኃኒት መስጠት ነው እንዴ? ቢሞትስ? አንድ ነገር ቢሆንስ? እስኪ ንገሩኝ አለችው ከዛም በኋላ። እና ከዛ ሌላ ምን እናድርግልሽ ብሎ ሲናገራት፣ ትሰማኛለህ? እንደውም አንተ ወንድ አይደለህም፣ ጀግና አይደለህም። ይሄ ነው በቃ፣ እስከዚህ ድረስ ነው ማድረግ የምትችለው፣ የእንቅልፍ መድኃኒት ሰጥቶ ማስተኛት፣ ከዛ ለኔ ቀለበት ማሰር መጠየቅ ብላ በጣም ተናደደችበት። ከዛም በኋላ ናታንም በጣም ተናደደ። ና ኤፍራታዬ ፎቅ ወጣች። ከዛም በኋላ ናታን ግድግዳውን መታ። ከዛ ቤዛ እባክህ ተረጋጋ፣ እባክህ ናታን ተረጋጋ። እንዴት ልረጋጋ? እስኪ ተመልከቻት፣ ፍቅራችንን እኮ በአንድ ቀን ሁሉንም ነገር ያበላሸችው ሲል፣ እባክህ ናታን፣ አንተ እንዳለችው እውነትም አንተ ስሜታዊ ሰው ነህ፣ ሰነፍ ሰው ነህ። እንዴት እንደዚህ ታደርጋለህ? እስኪ ተመልከት፣ እንደዛ ስትልህ የእውነት አንተ ከልቧ መስሎህ ነው? የእውነት ደስ ብሏት እንደዛ የተናገረችህ ንግግር ደስ ያላት ይመስልሃል? እስኪ ቀና በልና እያል እስኪ መጀመሪያ ትናንትና የለበስከው ልብስህን ስለዚ ልብስን መጀመሪያ ቀይር ሂድና ዘና ከዛም በኋላ አይና ይኗን ፊት ፊቷን እያየህ እኒያንችን መቸማልተውሽም ችግርሽ ችግሬ ነው ሁሉንም ነገር እንጋፍጠዋለን የሆነው ቢሆን ብለ ስትላት ያን አይኗ ውስጥ ለአንተ ምን ያህል ፍቅር እንዳለና በአንተ ምን ያህል እንደተሰበረች? ናታንን ያፌትን በማግባቷ ምን ያህል እንደተሰበረች ያኔ ታስተውላለ። መች ነው አንተ ግን ሰው የምትሆነው? እያለች ስትናደድበት፣ እናት አዎ ሂድ። እሱም ሂዶ ለመዘናነት። በሌላ በኩል ጽዬ በሩን ከፍታ ገባች። ና እኔ ላይ አልቀሻ አለቻት። ከዛም በጣም ግራ ገባት። ኢፍራታ እኔ ማስታወስችያለው ይሄን ያህል አመት ሙሉ ለበደልኩሽ አንቺ ላይ እና ወንድሜ ላይ ባደረግኩት ግፍና ስቃይ በጣም ይቅርታ ብላ እግሯ ስር ወርቃ እያለቀሰች ለመነቻት። ተመስገን አምላኬ፣ እኔ ምን ያህል እንደተጎዳሁኝ ብታቂ ኖሮ፣ ምን ያህል እንዳልከዳሁሽ ብታቂ ኖሮ። ያኔ እንደዛ ስትናገርኝ በጣም ከፍቶኝ ነበረ፣ ምንም ያህል ባታስታውሽም እንኳ። ነገር ግን እንዴት እንደዝትለኛለ ብዬ በጣም ከፍቶኝ ነበረ እያለች እሷም በጣም አለቀሱ። ሁለቱም ተላቀሱ። ታውቂያለሽ እና ሁሉንም ነገር ነው ያስታወሽው? አው ሉሊትም እንደገፈተረችሽ እንዴ? ይሄንን አንቺም ታቂ ነበር? አው አቅ ነበር። እና ለምን ዝም አልሽ? ዝም ያልኩትማ ታይቂ ያለሽ እሱን ለመጠቀም ፈልጌ ነበረ፣ ሁሉንም መረጃ ለመሰብሰብ ነገር ግን እኔ እንዳሰብኩት አልሆነም። ስለዚህ ያፌት አጠመደኝ። እስኪ ንገሪኝ ያፌት ያጠመደሽ በምንድን ነው ብላ ስትላት ቆም ብላ አሰበችና አይ አልነግርሽም አለቻት አይ ንገሪኝ በፊት ቃል የተግባባው ነው ነገር አለ። ያኔ ዳግምን በእናቱ ሙሉ ምንም አይነት ምስጢር ላይ ደብቅ ከጎኗ እንደሆነ እንዲሁም ደግሞ ኤፍራታዬም ምንም ያህል በናታን ምላ ነበረ፣ ጺም ደግሞ በወንድሟ ምላ ነበረ። ስለዚህ ምንም ነገር ላንደባበቅ፣ መሐላ ቃለ መሐላ አለን። ስለዚህ ያንን ቃለ መሀላችንን ማፍረስ የለብንም ተባብለው ቃላቸውን ሰጡ። ከዛም በኋላ ሁሉንም ነገረቻት። ታውቂያለሽ አንድ ቀን ማታ ናታን ወጥቶ ነበረ፣ ያኔ ሰው እንዲገድል አለን አስጠቅሞ ሰው እንዲገድል አድርጎት ነበረ፣ እና በዛ ምክንያት ነው ይሄን ነገር ግን እንዳትናገሪ፣ ምክንያቱም ይሄን ነገር ከተናገርሽ በእርግጠኝነት ናታን ሂዶጁን ይሰጣል፣ ያኔ እቅዳችን ሁሉ ገደል ይገባል፣ አለቻት። ምንም ችግር የለውም እኔ ቃልሽ ቃሌ ነው። እኔ ምስጢሬን እንደብቃለሁ አንቺም ደግሞ እኔ ማስታወሴን ለማንም እንዳትናገሪ ብለው አወሩ። ታውቂያለሽ አንድ ደስ የሚል ነገር ልንገርሽ። እንዴት? ምንድን ነው? አይ ባይሆን ከመሬት ተነሽና እላይ ቁጭ ብለሽ ነው ያንን ነገር የምነግርሽ አለቻት። ከዛም በኋላ እንዴ፣ አዎ ይሄን ያህል ከባድ ነው ማለት ነው? ብቻ ደስ የሚል ነገር ነው። ከዛም በኋላ ያኔ የማታ ምንም አይነት ወንድ እንዳልደፈራት ነገረቻት። እንዴ ቆይ እንዴት እንዴት ሳመንሹ? አይ ያኔ ወንዶቹን ደርድሮ ልክ እነዛኞቹን ሴቶች እንዳደረጓቸው ደምናምን ቀብተው አሰቃዩኝ እንጂ ምንም ነገር አላደረጉኝም። እኔ ግን ናታን ጋር ያደርኩ ቀን ያወቁት ማለት ከወንድሜ ጋር ድረሻል? አዎ የሆነ ቀን ታስታውሺ ከሆነ ሰክሮ ነበረ፣ ያኔ እሷ ጋኔ የማድረው ብሎ እኔም ያንን ዕድል ተጠቅሜበት ነበረ ወይኔ ወይ ኔ ወንድሜ ይህንን እንኳ አያስታውስም ስትል አዎ እሱ ያኔ ሰክሮ ስለነበረ በፍጹም አያስታውስም ለእኔ ግን ያኔ የምርጥ ምሽቴ ነበረ እና መቼም ቢሆን አይቆጨኝም እያለች ነገረች ታውቂያለሽ እኔ በወንድሜ በዚህ ነው የምናደደው አለች ምንም ችግር የለውም ገንዬ ገንዬ እንግዲህ ቢኒ መጣና እሺ ገንዬ እንዴት ነሽ ደህና ነኝ እንግዲህ ዳግምም ተናዶብኝ ምግብ አልበላም ስለው ምግቡን ሰርቶልኝ ተናዶብኝ ሄደ። አንተስ ደግሞ የት ነበርክ ሲለው አይ ጽናታ እየደወለችልኝ አይደለም ቀጠሯችንም ደግሞ አልፏል። አይ ተረጋጋ፣ የሆነ ነገር ሆኖ ይሆናል ስትለው አረበ ፍጹም ምንም አልሆኑም። በጣም ያሳዝናል። እንግዲህ ሉሊቲዳ ታቃለ ካለችው ለያፌት ቆይ ወደ ገደለው ግቢ ምንፈልገች ነው እኔ ማ እኔ እኮ አንተ ነህ የምታሳዝነኝ፣ እኔ እኮ አንተ ነህ። እንዴት ሰው ባገባ በማግስቱ ፍቅረኛ ዋጋ መታ እንደዚህ ታደርጋለች? ይሄ ትልቅ ድፍረት ነው። እያለች ነገሯን ስታቀራቅር ሴትዮ አሁኑ ውጪልኝ ብሎ ከመኪና ውስጥ አባረራት። ከዛም በኋላ ቀዋይ ያፌት ምሆንክ፣ ኤፍራታን በእጄ ትገባላችሁ፣ ያኔ እኔ ነኝ ማሰቃያችሁ እያለች ዛተችባቸው። እሱም ደግሞ ቤት ሄደና ኢፍራታ እያለ መጮህ ጀመረ። እንዴ አቤት ብላ ወረደች። ቆይ አንቺ ዛሬ የት ነበርሽ? ማለት ምን ሰማህ ምንድን ነው እያለች አፋኩል ትፍትፍ ሲል እስኪ ንገሪኝ፣ ትናንትና ያልተቀበልሽውን ቀለበት ዛሬ ለመቀበል ነበር እንዴ ሄድሽው? ምን ማለት ነው? አታዋሺ፣ ተናገሪ ብሎ አነቃት የእውነት አነቃት። በጣም ታሳዝናለች። አረቶ ያፌት አፈቅርሻለሁ እያልክ በዚህ ልክ እሷ ማሰቃየት ተገቢ ነው? ናቱዬ እጁ ላይ የሆነ ነገር ሲሆን እንግዲህ ደሙን አይታ እንዴ! እኔ ናታን፣ ምን ሆነህ ነው? እቸኩላለሁ ልሄድ ነው ብለሽ አልነበር? ሲቀጥል ደግሞ ከዚህ በኋላ እኔ አንቺ ናታን፣ አንቺ ደግሞ የኔ ጨረቃ አይደለሽም። ምን ማለት ነው እንደዚህ? በቅጽበት አንቺ እኮ በቅጽበት ነው ሁሉን ነገር ጥለሽ ይሄን ቤት ሁሉ ትተሽ፣ ከዚህ በኋላ እንደውም ይሄ ቤት የአንቺ ቤት አይደለም። እስከዛሬ ደስተኞች ነበርን ብሎ ሲላት ልቧ ተሰበረ። እንዴት እንደዚህ ትላለህ? ቤዚ ራሱ አይኗ ፍጥጥ አለ። እንደ ተሳሳፈኝ እንደ እስከ ዛሬ ደስተኞች ነበርን፣ አሁን ግን ተመልከች። ስለዚህ ከዚህ በኋላ እኔም ያንቺ ናታን፣ አንቺም የኔ ጨረቃ አይደለሽም። ባሌ ባሌ እያልሽ አይደል? ሂጂ ወደ ባልሽ አላት። ልክነሽ በጣም ይቅርታ ብላ እንባዋ ፊቷን እያቀረረ ሄደች። ከዛ ጽየ ወጣችና ታውቂያለሽ እሱ ተናዶ ነው ለዛ ነው እንጂ፣ በወንድሜ አትቀየሚ። ምን ያህል ባንችን እንደሚወድሽ ታውቂያለሽ፣ ምን ያህል እንደሚያስብልሽ ታቂያለሽ። እና እባክሽ አለቻት። አይ ለነገሩ ልክ ነው፣ እኔ ባለሁበት ዙሪያ ሁሉም ነገር ይበላሻል። እና እውነት እኔ ባናታን አልተቀየምኩም። ለማንኛውም አንቺ ስላስታወሽ ደስ ብሎኛል። አሁን ልሄድ። ያፌት እስከ ዛሬ በር ቆልፎብኝ ስለነበረ ዛሬ ግን ሚስቱ ስላደረገኝ በር ከፍቶልኝ ነው የሄደው እያለች